ሰላም ጠና አስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ፣ ከዚህ ከአገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶቹን እንሆ የጦር አዛዡን የገደለው ፋኖን መቀላቀሉ ተገለጸ፣ በክብርም ተቀበሉት ፋኖቹ። በወላይታ ሶዶ ታላቅ ሰልፍ ተደረገ የጤና ባለሙያዎችም ለመንግስት ጥብቅ ማስጠንቀቂያ ሰጡ ከአራት ኪሎ እስከ ሽሮ ሜዳ የዩኒቨርሲቲ መንደር ሊሆን መሆኑም ተገለጠ በፕሬዝዳንቱ ስም ገንዘብ እየሰበሰበችው በፖሊስ ቁጥጥር ስር ወደቀች ኢትዮጵያ ለጎረቤት ሀገሮች እርዳታ ለመስጠት አቀደችም የቻይና ወታደሮች መማረካቸው ተገለጠ። ኢትዮጵያ የቪዛ እገዳም ተጣለባት። በኤርትራ 15 የኢትዮጵያ ስደተኞች መኖራቸውም ተነገረ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆየው። ፋኖችን የሚቀላቀለው የመከላከያ ኃይልና እንደዚሁም ደግሞ ልዩ ኃይል ሚሊሻው ቁጥሩ እየጨመረ መሄዱ ተገለጸ። በወልዲያ ከተማ ነው። ገብርኤል ተራራ ላይ ከሰፍረው የጠላት ኃይል ውስጥ የሚንቀሳቀሰው የሻምበል አዳዥ አመራር አንዲት ልጃገረድ አስገድዶ ሊደፍር ሲሞክር የአርማጮ ተወላጅ እጅግ ተበሳጨ ይላል የደረሰን መረጃ። በዚህም ይህንን ውሳኔውን ወዳውኑ ነው የወሰነ ወጣቱ እንዴት በንጹሐን ላይ ይህን ግፍ ይፈጽማል? ያለ ፍላጎቷና ያለ እሷ ፈቃድ አለ። ይህ የአድማጮ ተወላጅ ሆኖ አድማ ብተናባል ባል ግንባሩን በክላሽ በትኖ በዋርካው ምሬ ወዳጆ የሚመራው የአማራ ፋኖን በወሎ ቤተ አማራ ተቀላቀለ። ላደረገውም ትልቅ አስተዋጽኦ ህዝባዊ ወገንተኝነትም የዋርካው ልጆች ሞቅ ያለ አቀባበል ማድረጋቸው ነው የተገለጸው። ግልገል ፋኖቹ ከሰሞኑ ብዙ ስራዎችን እየሰሩ ወደ አናብስቶቹ ፋኖ እየተቀላቀሉ መሆኑ ተገልጸዋል። ይህ ያበሳጨው የመንግስት ኃይል ዛሬም አሰልጥኜ፣ ከፍተኛ ወጪ አውጥቼ፣ መሳሪያ አስታጥቄ ምልካቸው እየካዱ ይህንን ማድረጋቸው ጥንቃቄ የጎደለው አሰራር በመሆኑ አዛዦቹ ላይ እርምጃ ሊወስድ መዘጋጀቱም እየተገለጸ መሆኑ ታወቀ። በሌላም በኩል በአማራ ፋኖ በጎጃም ቀይታ ፍትራ ንጉሴም ስድስተኛ ክፍለ ጦር ንጉስ ትክለ ሃይማኖ ብርግድ ጥብቅ ማስጠንቀቂያም ሰጥቷል። የአማራ ፋኖ ክብርጽግና መራሾ ዘራፊ ገዳይ ቡድን ጋር በመሆን የሁሉና ትግል ከጀመረበት ሳምንት ጀምሮ በሚደረገው የህልውና ተጋድሎ በብልጽግና መራሹ መንግስት ላይ ከባድ የፖለቲካና ኢኮኖሚያዊ ማህበረት ስሮች እያደረገበት ይገኛል ብለዋል። በመሆኑም የብልጽግና መንግስት እየደረሰበት ያለውን ፖለቲካና ኢኮኖሚያዊ ማህበሪያ ኪሳራ በማቆም ሲያቅተው የከተማ ቦቶችን በሊዝ በመሸጥና ገንዘብ በማሰባሰብ ላይ እንደሆነ ደርሼበታል ይላል። ይህንን በተመለከተ ከፍተኛ እርምጃ ለመውሰድ እየተዘጋጀ መሆኑ ነው እየገለጸ የሚገኘው በተለይም በማርቆስ ከተማና መሰረተ ልማት መምሪያ የቦታ ሊዝ ጨረታ ውስጥ ደብረ ማርቆስን ከተማ በተለይም የአማራ ፋኖ ሁሉናን ትግል ከጀመረበት ጊዜ አንስቶ በጨረታም ይሁን በማንኛውም መንገድ ከመንግስት ወደ ግለሰቦች የሚዛወሩን ቦታ ህጋዊ እንደማይሆንና መሬቱን ተወርሶ ለትግል ዓላማ እንደሚውል በተደጋጋሚ ሲቀርጽ መቆየቱንም ጠቁሟል። ስለሆነም ይህንን መመሪያ በማን አለብኝነት ችላ በማለት በመጣስ ከመንግስት ላይ መሬት በመግዛት ለመንግስት የገቢ ምንጭ በመሆን እንዲሁም ይህንን የሊዝ ጨረታ ለማስፈጸም የምህንድስና ባለሙያዎች በመሆን የአማራን ህዝብ ሞትና እንግልት ስቃይና መከራ ግምት ውስጥ ሳታስገቡ ለምታደርጓቸው ማናቸውም እንቅስቃሴዎች በተለይም መነገጃ ያገኛችሁትን ቦታን በመውረስ ለትግሉ ዓላማ የምናውል መሆኑን እየገለጽን በሚደረገው ወይም በሚወሰድባችሁ እርምጃዎች ፖለቲካዊና፣ ኢኮኖሚያ ማህበራዊ እስኪሳራ የአማራ ፋኖ ተጠያቂ እንደማይሆን እየገለጽን ከዚህ ድርጊት በመቆጠብ ከአማራነት ግዴታናችሁን እንድትወጡና የታሪክ ተወቃሽ ከመሆን እንድትድኑ የአማራ ፋኖ በጎጃም ቀይ ጌታ ይፍትሃ ንጉሴ ስድስተኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ መልክቱን ያስተላለፋል ብለዋል። ይህንን ተቀብላችሁ የማትፈጽሙት ግን እርምጃችን እየጠነከረ ሊሆን እንደሚገባም ማወቅ አለባቸው ሲል ገልጸዋል። በተለያዩ የአማራ ግዛቶች የሚደረገው ጦርነት አሁንም ጠንክሮ የቀጠለ ሲሆን በሸዋም በጎንደሩም በጎጃም በሁሉም የሚደረጉት ተጋድሎች ወደፊት እየገሰገሱ ከፍተኛ ቁጥር ያለው ወታደሮችንና ልዩ ኃይል እንደዚሁም ደግሞ ሚኒሻዎችን በመማረክ ትግሉን ወደፊት መቀጠላቸው ነው እየተገለጸ የሚገኘው። ወላይታ የቤተ ክህነት ይዞታም በመንግስት አሻጥር እየተነጠቅን ነው ያሉ ምዕመናን ከፍተኛ ተቃውሞ ሰልፍ ወጡ። በወላይታ አራካ ከተማ ህጋዊ ቤተ ክርስቲያን ይዞታ በፍርድ ቤት አሻጥር ውሳኔ እንዲነጠቅ በመወሰኑ ምክንያት ነው የተቃውሞ ሰልፋቸውን ያካሄዱት። በወላይታ ዞን አራካ ከተማ የምትገኘው መካነ ህይወት አቡነ ገብረ መንፈስ ቅዱስ ገዳም ከ1952 ጀምሮ በሰነድ በተረጋገጠ መልኩ በህጋዊ ይዞታ የነበረው እንደሆነም ገልጸዋል። ይሁን እንጂ ፍርድ ቤቱ ይህንን በተጭበረበረና ህገ ወጥ በሆነ መልኩ ያደረገው ነገር ተቀባይነት የለውም ሲሉ ነው የገለጹት። በወላይታ ዞን ከፍተኛ ፍርድ ቤት ክርክር ውሳኔ ሰነድነቱ ተሽሮ እንዲወረስ መወሰኑን ተከትሎ ነው በአረካ ከተማ የሚገኙ የኢትዮጵያ ኦርቶዶክሳውያን የአሻጥር ውሳኔ ተቃውሞ ሰልፍ መውጣታቸው የተገለጸው። በተለያየ ጊዜያቶች የሚደረገው ቤተክርስቲያን ድምቀቷን ለማጥፋትና ና ሃይማኖቱንም ለማክሰም የሚደረገውን ጥረት አሁንም አንቀበልም ሲሉ ነው በተለይም ሰልፈኞቹ በግልጽ ያስረዱት። ፍርድ ቤቱም ህጋዊ ማስረጃ መኖሩን እያረጋገጠ ይሁን እንጂ ይህንን ለረጅም ዓመታት በቤተ ክርስቲያኒቱ እጅ ያለውን ሰነዶች ባለመቀበል ወደ ሌላ ተንኮል ባለበት መልኩ በአሻጠር የፍርድ ቤት ውሳኔ ሰጠውንም አንቀበልም ሲሉም ገልጸዋል። የጤና ባለሙያዎች ለመንግስት ጥብቅ ማስጠንቀቂያ አቀረቡ። የጤና ባለሞቹ ፍትህ ክፍያን ጨምሮ ሌሎችም ጥያቄዎች ምላሽ ካላገኘም ስራ የማቆም አድማ እንደሚደረግ ነው ያስጠነቀቁት። የጤና ባለሞቹ ፍትሐዊ የደሞዝ ክፍያ፣ የጤና መድን ሽፋን እና የተሻሉ ጥቅማ ጥቅሞች እንዲሟላላቸው የሚጠይቅ የተቀናጀ የመራበ የማህበራዊ ሚዲያ ዘመቻ መጀመራቸውን ነው የገለጹት። ዶክተሮቹ፣ ነርሶች፣ ስፔሻሊስቶች እና የቀዶ ጥገና ሐኪሞችን ጨምሮ የጤና ባለሙዎች ህይወት ስናድን ኖረናል፣ አሁን የራሳችንን ህይወት ማዳን ይኖርብናል የሚሉ ሀሽታጎችን በመጠቀም ነው ጥያቄዎችን በተለያዩ ማህበራዊ ሚዲያዎችና መድረኮች እያቀረቡ የሚገኙት። በተደጋጋሚ ጊዜያቶች የሰውን ህይወት ለማትረፍ ተሯሩጠናል። ራሳችንን ጎርሰን ሌሎችን ለማዳን ጥረት አድርገናል። ይሁን እንጂ ለእኛ ምንም ትኩረት አልሰጠም መንግስት በሚል ነው ጥያቄያቸውን ያቀረቡት። አንድ የጤና ባለሙያ በዚህ ሰዓት የጤና ባለሙያ ለኑሮ ውድነት ተገላጭ ሆኖ ነው ያለው ሲያመው እንኳን ለመታከም የማይችልበትና ወደ ልመና የሚገባበት ክፍተቶች ተፈጥረዋል ሲሉ ገልጠዋል። የቤት ኪራይ እንኳን መክፈል አቅቶናል። መኖር ያልቻልበት ሁኔታ በመፈጠሩ ድምፃችን የኢትዮጵያ ሕዝብ እንዲሰማም ንቅናቄው የጀመረው ሲሉ ተናግረዋል። ሌላኛው የጤና ባለሙያም ለአምስት ዓመታት ያህል በዘርፉ ሲሰሩ መቆየታቸው እና ወራ ደመወዛቸውን ሰባት ሺህ ስድስት መቶ ብር እንደሆነ ገልጸው በዚህ ምክንያት ቤተሰቦቻቸው እናት አባቴን መርዳት ቀርቶ ራሴን መርዳት አልቻልኩም፣ ሲሉም አማራው ተናግረዋል። በተደጋጋሚ ጊዜያቶች የሚነሱት ጥያቄዎች በመንግስቱ በኩል ምላሽ ለማመጽጸቱ እጅግ አሳሳቢም አድርጎታል። ከአራት ኪሎ እስከ ሽሮ ሜዳ ያለውን አካባቢ የዩኒቨርሲቲ መንደር ለማድረግ የቀረበው ጥያ ጥናት ጸድቋል። አዲስ አበባ ካቢኔ ነው ይህንን ያጸደቀው። በተለይም የአዲስ አበባ ከተማ አስተዳደር ካቢኔ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎችንም አሳልፏል። ከነዚህም አንዱ በፕላንና ልማት ቢሮ እና በትምህርት ሚኒስትር በጋራ ተጠንቶ የቀረበው ከአራት ኪሎ እስከ ሽሮ ሜዳ ያለውን አካባቢ የዩኒቨርሲቲ መንደር ማድረግ እንደሆነም ነው የተገለጸው። ይህንን የሰጠውን ውሳኔም ተግባራዊ ሊደረግ እንደሚችልም ነው የተገለጸው። በተደጋጋሚ ጊዜያቶች የህዝቡን ሀሳብና ጥያቄ ተቀባይነት የሌለው ራሱ ካቢኔ እየተሰበሰበ የሚሰጣቸው ውሳኔዎች እጅግ ስህተት እየተሞላቸው እንደሆነም በመገለጽ ላይ ይገኛል። ካቢኔው በአካባቢ ያሉትን አገልግሎቶች አካቶ የትምህርት፣ የምርምር፣ የእውቀትና የባህል ህልቀት ሶማሊያ በከተማው ለማሳደግ የሚያስችልበት አግባብ የቀረበ መሆኑ የመንደር ምስረታ ውሳኔ ጸድቋ ሲል ነው ያሳወቀው ከዚህ ባለፈም ካቢኔ የአደጋ ስጋት አመራር ምክር ቤትን የአደጋ ዝግጁነት ፈንድ ማቋቋም ረቂቅ ደንብ ላይም ተወያይቶ ውሳኔ አሳልፏል። በመሬት ልማት አስተዳደር ቢሮ የቀረቡንም ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶች የመሬት ምድባ ጥያቄዎችን ማስመልክቶ ውሳኔም አስተላልፎበታል። የምግብ ስርዓትና ኒትሪሽን ምክር ቤትም ማቋቋም ረቂቅ ደንብ ላይ ተወያይቶ ውሳኔም አሳልፏል። በተለያዩ ጊዜያቶች በምክር ቤቱ በተለይም በአዲስ አበባ በመስራል ደረጃ የሚወሰኑ ውሳኔዎች ከህዝቡ ጉዳይ ጋር ያማከላለ መሆኑ ችግሮችን እያባባሳቸው እንደሚገኝ ነው የተገለጸው። ትግራይ በትግራይ በአስገድዶ መርፈር ግድያ የተያያዙ ጉዳዮች ላይ የሚወያዩ ዳኞች ጫና እየበረከተባቸው መሆኑ ነው የተገለጸው። በትግራይ ክልል አስገድዶ መርፈርን እና ግድያን የተያዙ ጉዳዮችን የሚያዩ ዳኞች እየደረሰባቸው ያለው ውስጣዊና ውጫ ጫናዎች እየበረከተ መጥተዋል፣ አሳሳቢ ሆኗል ሲል የትግራይ ዳኞች ማህበር መጋቢት ሰባት 2017 ዓ ም ባወጣው መግለጫ አሳውቋል። በአሁኑ ወቅት ይላል፣ በመግለጫው በተለይም ደግሞ ባለፉት ሁለት ዓመታት ታይቶ የማይታወቅ ሁኔታ በትግራይ በሴቶች ላይ አስገድዶ መርፈርና ግድያዎች ተበራክተዋል ሲል ነው ማህበሩ መግለጫው የጠቁመው። እነዚህን ወንጀሎች በፈጸመ ተጠርጣሪዎችና ከሳሾች ዙሪያ ያሉትን ጉዳዮች የሚሰሙ ዳኞችም በፍርድ ቤት ሂደት በኋላ በፍርድ ሂደቱ ላይ በተለያየ መንገድ ጫና እየደረሰባቸው ይገኛል ሲልም አሳስቧል። ደህንነታቸው በመስጋት አንሰራም ስለሚሉ የሚመለከተው አካል ከክልሉ ፍርድ ቤት ጋር ልዩነት ትኩረት በመስጠት በጋራ እንዲሰራም ነው ጥያቄያቸውን ያቀረቡት። ታየደንዳ የፍትህ ስርዓቱ እያሽቆለቆለ ነው ሲል ወቀሰ የቀድሞ ሰላም ሚኒስትር ታየደንዳ በያቤሎ አውሮፕላን ማረፊያ ግንባታ ምክንያት የተፈናቀሉ ስልሳ አንድ አባሯዎች የካሳ ክፍያ መከልከላቸውና መብታቸውን በመጠየቃቸው ምክንያት አምስት መታሰራቸው በመጠየቃቸው ምክንያት መታሰራቸው በጽኑ መተቸታቸው ተገለጸ። አቶ ታዬ እንዳሉት ተፈናቃዮቹ በመጀመሪያ ካሳ እንደሚከፈላቸው ቃል ተገብቶላቸው የባንክ አካውንት ከፍተው ቢቆዩ ምንም አይነት ክፍያ ሳይፈጸምላቸው ቀርቷል ሲል ነው የገለጠው። መብትን ለማስከበር ወደ ፍርድ ቤት ቢሄዱም፣ ይሁን እንጂ የሚሰጠው ውሳኔ የለም ሲል ነው አቶ ታዬ የገለጸው። በተለያየ ጊዜያቶች የሚደረገው ክፍ የሞላበት ስራዎች ተገቢነት የለውም ሲል ገልጿል። አቶ ታዬ በመሃላ ቃል የተገባው የፍትህ እዚህ ላይ ደርሷል። ፍትህ የማግኘትና በ48 ሰዓት ፍርድ ቤት የመቅረብ ህግ መንግስታዊ መብት በአሰራር ተሽሯል ሲል ነው መንግስት ላይ የሰላ ትችት የሰነዘሩት። በተለያየ ሚዲያዎች ያፈናቀለው በነፃነት ሲንቀሳቀሱ በይዞታ የተፈናቀለ ዜጋ መብቱን በመጠየቁ በእስር ይማቅቃል በማለትም ቅሬታውን አሰምቷል። ፍትህ አሽቆልቁሎ ወድቋል። ከዚህ በኋላ ምንም አይነት ኢትዮጵያ ውስጥ የፍትህ ስርዓቱ አለ ማለት አችልም ሲል ነው የገለጠው። ሐራሬ በሐራሬ ክልል ፕሬዚዳንት አቶ ኦርዲን በድሪ ቤተሰብ በመምሰል ከተለያዩ ባለ ሀብቶች ገንዘብ በመሰብሰብ ወንጀል ተጠርጥራለች የተባለችው ግለሰብ በቁጥጥር ስር መዋላ ተገለጸ። የሐራሬ ክልል ፖሊስ ኮሚሽን ነው ከፎቶዋ ጋር አያይዞ ባወጣው መግለጫ ስታጭበረብር ነበር፣ አሁን ግን ደርሰንባታል ሲል ገልጠዋል። በርዕሰ መስተዳድሩ አርዲያን በድሪያስ ቤተሰብን በማለት ነው ወደ በተለያዩ ባለሀብቶች ስልክ በመደወል ገንዘብ ስታስልክ እንደነበረ ባደረጉ ክትትል አረጋግጫለሁ ብለዋል። ከዚህ በተጨማሪም ተጠርጣሪዋ በሌሎች በመሰል ከፍተኛ ማጭበርበሩ ስራ ላይ ተሰማርታ መቆየቷን የሚያመለከቱ መረጃዎችም እንዳሉት ነው ፖሊስ ያሳወቀው። አሁን ላይ ግለሰቧ በቁጥጥር ስር ሆና ምርመራ እየተጣራባት እንደሆነም ታውቋል። በቀጣይም ጉዳዩ በሚመለከት በዝርዝር ለህዝብ ይፋ አደርጋለሁ ሲልም ነው የገለጠው የሐራሬ ፖሊስ። የተባበሩት መንግስታት ድርጅት የምግብ ፕሮግራም በኢትዮጵያ ለሚደረገ የሰብአዊ እርዳታ አቅርቦት በአስቸኳይ 28 ሚሊየን የአሜሪካን ዶላር የገንዘብ እጥረት እንዳጋጠመው ይፋ አደረገ። ይህ የገንዘብ እጥረት ከመጋቢት እስከ ነሐሴ 2017 ዓ.ም ጊዜ የሚሸፍን ሲሆን የቀድሞ የምግብ እርዳታ እየተቀነሰ ባለበት ወቅት የከፋ ችግር ሊያስከትል እንደሚችል ነው እየገለጸ የሚገኘው። በጣም ከፍተኛ ችግር ላይ ነው፣ ህዝቡን ማገዝ አልተቻለም ሲል ገልጧል። ድርጅቱ ባወጣውም ሪፖርት እንዳመለከተው በከፍተኛ የገንዘብ እጥረት ምክንያት የእርዳታ ምግቡ ወደ 65 በመቶ ዝቅ ለማድረግ ተገጋለው ሲል ገልጿል። ከዚህ በላይ ለተመጣጠነ ምግብ እና ለስደት የሚሰጠው የሚሰጥ እርዳታ አቅርቦት መስመር ሊቋረጥ መቃረቡን በአሁኑ ወቅት ባለው ሰብአዊ ቀውስ ለከፍተኛ ጫና እየተፈጠረ በመሆኑም አስረድተዋል። የዓለም አቀፉ ምግብ ፕሮግራም ይህንን አስቸኳይ የገንዘብ እጥረት ለመቅረፍ እና በችግር ላይ ያሉ ዜጎችን ለመርዳት ዓለም አቀፍ ለጋሽ አካላት ፈጣን ምላሽ እንዲሰጡትም ጥሪ አቅርበዋል። ይህ በዚህ እንዳለ ይሁን እንጂ በኢትዮጵያ በኩል ኢትዮጵያ ኤድ በሚል ለተቸገሩ ጎረቤት ሀገራት እርዳታ የሚያቀርብ አዲስ አዋጅ ለፓርላማ መቅረቡም ተገለጠ። ኢትዮጵያን ለሚያጋጥማት አደጋዎች ሁሉም በራስ አቅም ምላሽ ለመስጠት በየአመቱ ከበጀቱ ሶስት በመቶ ያህል ገንዘብ ለመሰብሰብ እያንዳንዱ ነዋሪ ጭምር ሳይቀር የማዋጣት ግዴታ እንዳለበት ነው የተገለጸው። በዚህም ኢትዮኤድ በሚል ከራሱ አልፋ ለተቸገሩ ጉርቤቶች እርዳታ ታቀርባለች ሲልም ተገልጧል። የአደጋ ስጋት አመራር ረቂቅ አዋጅ በፓርላማ ውይይት ሲደረግበት ይህንን የመሰሉ ጥያቄዎች መቅረባቸውም ነው የተገለጸው። በመጀመሪያ ደረጃ ሀገሪቷ ራሷ የራሷን ችግር መቋቋም መርተዋት በሚሊዮን የሚቆጠሩ ህዝቦች በረሃብ አልንጋ እየተቀጡ ባለበት በዚህ ሰዓት ለሌላ ጎረቤት ሀገሮች እንረዳለን ማለት ምን ማለት ነው? ሲሉ የፓርላማውን ጥያቄ ወይም ሀሳቡንም ጭምር የከሸፈ ብለውታል። በህገ ወጥ መንገድ ሲዘዋወር የነበረ ከ4 ሚሊዮን ብር በላይ ዋጋ ያለው ቡና በቁጥጥር ስር መዋሉ ተገለጸ። የኢትዮጵያ ፌዴራል ፖሊስ በህገ ወጥ መንገድ ሲዘዋወር የነበረውን ነው ከአራት ሚሊዮን ብር በላይ ዋጋ ያለው 3700 ኩንታል የቡና ምርት መያዙን የገለጸው ሊያንቀሳቀሱ ሲሉ ደርሸበታለሁ አለ። ቡናውን ከአዲስ አበባ ወደ ደብረ ብርሃን ከተማ ለማስገባት እና ከአዲስ አበባ ወደ ባህር ዳር ለመውሰድ በተሽከርካሪ እንደተጫነ መያዙን ነው የፌዴራል ፖሊስ መረጃውን ያ ቀረበው ኮንትሮባንድ ከሀገር ኢኮኖሚ እያደረሰ ያለውን ከፍተኛ ተጽዕኖ በገንዘብ የደረሰቡ ለጸጥታ አካላት አደጋ ሊዳርግ እንደሚችልም ነው የገለጸው። ፖሊሲን ተግባሩን አጠንክሮ እንዲቀጥልበትም አሳውቋል። ጌታቸው ረዳ ላደረገው አስተዋጽኦ ድምፃዊት ሰብለ ካሳይ ረዳ ስላገለገልከን እናመሰግናለን ብላ ጋቢ አልብሰዋለች። እስካሁን ለትግራይ ህዝብ ያደረከው ከፍተኛ አስተዋጽኦ ነው በጦር ሜዳ ባለበት ሰዓትም ሆነ አሁንም ትግራይን በምታስተዳድርበት ሰዓት ከፍተኛ ጫና እየደረሰብህ እንኳን ቢሆን ለህዝባችን ላደረግከው አስተዋጽኦ ምስጋና ከፍ ያለ ነው ስትል ጋቢ ማልበስ ሆነው የተገለጠው። አሁን ወደ ውጭ ዜና እናመራለን። ቻይና የቻይና ወታደሮች ለሩሲያ ሲዋጉ ተማረኩ። የቻይና ወታደራዊ ማርክናል ሲኖስ ዘለንስኪ የተናገረው ሁለት የቻይና ወታደሮች ለሩሲያ ሲዋጉ መያዛቸውን የዩክሬን ፕሬዚዳንት ዘለንስኪ አስታውቋል። የተለያየ ሀገር ሰዎችን ሁሉ ማሰለፍ ጀምራለች ሩሲያ ይህንን በማድረጓም ደግሞ እየተከታተሉ ወታደሮቻችን በቁጥጥር ስር አውሏቸዋል ብሏል ዘለንስኪ። የአውሮፓን ህብረት፣ አሜሪካን በጉዳዩ ላይ መልስ እንዲሰጡና እንፈልጋለን ሲሉም ነው ጥያቄ ማቅረባቸው የተሰማው። ከዘመኑ በሚደረገው ውጊያ የዩክሬን ወታደሮች ከስድስት የቻይና ወታደሮች ጋር የጭበጣ ውጊያ ማድረጋቸውና ሁለቱ መማረካቸውንም አክሎ ገልጿል። አሜሪካ የአሜሪካ እንዲለቀቁ የታዘዙ ህገወጥ ስደተኞች በቀን አንድ ሺህ ዶላር እንደሚቀጡ ተገለጸ። በቅዱ መሰረት ህገወጥ የውጭ ዜጎችን ለመልቀቅ ፈቃደኛ ካልሆነ በቀን ወደ አንድ ሺህ የሚጠጋ ይቀጣሉ፣ ንብረታቸው ይወረሳል። ዘጠኝ መቶ ሺህ በላይ የሚሆኑ ስደተኞች የተሰጣን ህጋዊ ጥበቃም ተሽሮባቸዋል ብለዋል። ቅጣቱ እስከ አምስት ዓመት ድረስ ተጉዞ ሀገሪቱን ለቀው ካልወጡ እስከ ሁለት ሚሊዮን ብር ቅጣት ሊጣልባቸው እንደሚችልም ነው የገለጠው። የአሜሪካ መንግስት ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ እገዳ መጣሏን አሳወቀች። ወደ ሀገሯ እንዳይገቡ ነው ይህንን ያደረገችው። በተለይም ሳውዲ አረቢያ እርምጃዬን አጠንክሬ ይወስዳለሁ፣ ከዚህ በኋላ ማንም በወደ ሀገሬ የሚገባበት ምክንያት የለም ስትልና የገለጸችው ሳውዲ አረቢያ ለኦላማ ቢዝነስና ቤተሰብ ጥየቃ የሚሰጡ ቪዛዎችን ኢትዮጵያን ጨምሮ ለአስራ አራት ሀገራት እንዳይሰጡ በጊዜያዊነት ማገዷና የገለጸችው ግዳው የሀጂ መገባደጃ እስከሆነ የሰኔ ወር አጋማሽ ለሀያ ሀያ አምስት ድረስ ውሳኔ የተሰጠው በሀጂ ጊዜ ያለውን መጨናነቅ ለመቀነስና እና ደህንነቱ ለማረጋገጥ እንደሆነም ተገልጿል። ቪዛው እስከ ሀጂ መገባደጃ ወር ድረስ እንዳይሰጣቸው የተከለከሉ ሀገራትም የኡምራ ቪዛን ማግኘት የማይችሉ በቀጣዩ ቀናት ውስጥ ብቻ መሆኑን ተገልጿል። ቪዛ እንዳይሰጣቸው የተከለከሉት ሀገራት ኢትዮጵያ፣ አልጄሪያ፣ ባንግላዴሽ፣ ግብፅ፣ ኢንዶኔዥያ ህንድ፣ ኢራን፣ ጆርዳን፣ ሞሮኮ፣ ናይጀሪያ፣ ፓኪስታን፣ ሱዳን፣ ቱኒዚያ መሆናቸውን ለማወቅ ተችሏል። ዋይት ሃውስ በቻይና ላይ የሚጣለውን አንድ መቶ አራት ፐርሰንት ቀረጽ ዛሬ እኩለሌሊት ላይ ተግባራዊ ይሆናል ተብሏል። ዋይት ሃውስ በተለይም ባወጣው መግለጫ ቻይና ከአሜሪካ የንግድ እንቅስቃሴ ጋር በተሰጣ ትእዛዝ መሰረት እስካልፈጸመች ድረስ እርምጃን እወስዳለሁ ሲል አሳውቋል። በተለይም ዛሬ እኩለ ሌሊት ተግባራዊ እንደሚሆን አስታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ አስተያየት ሊሰጡ ቻይና ከአሜሪካ ስምምነት መፍጠር አለባት ስትል ገልጸዋል። ይህ ከፍተኛ ቀረጥ በሁለቱ ሀገራት መካከል ያለውን የንግድ ውጥረት በከፍተኛ ደረጃ እንደሚያባብሰው ይጠበቃል። ቀረጥ የሚጣልባቸው ምርቶችም ዝርዝር በግልጽ ባይገልጹም እርምጃው የአሜሪካን ኩባንያዎች እና ሸማቾች አሉታዊ መሆኑን መልኩ ሊጎዳ እንደሚችል ስጋታቸውን እየገለጹ ነው የሚገኙት። እርምጃችንን አጠንክረን እንወስዳለን። የቻይና መንግስት በጉዳዩ እስካሁን በይፋ ያሉት ነገር የለም ይሁን እንጂ ቀደም ባሉት ጊዜያት የአሜሪካን በተመሳሳይ እርምጃ ስትወስድ ቻይናን በተመጣጣይ እርምጃ ምላሽ ስትሰጥ መስተዋሉ አይዘነጋም። ይህ አዲስ ቀረጥ በዓለም አቀፍ ንግድ ላይ ምን አይነት ተጽዕኖ ይኖራል የሚለው እጅግ ከባድ እንደሆነም ነው የተገለጸው። ይህንን የማያደርጉ ከሆነ አደጋው የከፋ መሆኑም ታውቋል። በመጨረሻም የመንግስታቱ ድርጅት 163 ሺ ኢትዮጵያን በጎረቤት ሀገራት ተሰደው እንደሚኖሩ አስታወቀ። በኤርትራ 15 ኢትዮጵያን ስደተኞች እንደሚገኙም አክሎ ገልጸዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን 163 ሺህ የሚሆኑ ኢትዮጵያ በጎረቤት ሀገራት ተጠልለው እንደሚገኙ በትላንትና ዕለት ባወጣው መረጃ አሳውቋል። ኢትዮጵያን ተጥሎባቸው ከሚገኙ ቅርታ፣ ኢትዮጵያውያኑ ከተጠልለውባቸው ከሚገኙ ሀገራት መካከል ኤርትራ አንዷ ስትሆን በሀገሪቱ የሚገኙ ኢትዮጵያን ስደተኞች ቁጥር አስራ አምስት ብቻ መሆኑንም ገልጿል። በአንጻሩ ከአንድ መቶ ሰባ ዘጠኝ ሺህ በላይ ኤርትራውያን በኢትዮጵያ ተጠልጥለው እንደሚገኙ ነው ያሳወቀውም የመንግስታቱ ድርጅት። እንደ መንግስታቱ ድርጅት መረጃ ከፍተኛ ቁጥር ያለው ኢትዮጵያውያን የተጠለሉባቸው ጎረቤት ሀገራት ሱዳን ስትሆን 68895 ኢትዮጵያውያንን ስደተኞች በሀገሪቱ ይኖራሉ ብሏል። በአንጻሩ 93359 ሱዳናውያን በኢትዮጵያ ተጠልለው እንደሚገኙም ነው አክሎ የገለጸውም። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክቡራን ተመልካች አድማጮቻችን ጋር በቀጥታ ዝግጅት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት ነኝ። መልካም ጊዜ።